እየተቀባበልኩኝ ብዙ ፋኖችን እያስገደልኩኝ ብዙ ፋኖችን እያስያዝኩኝ ቆይቻለሁ። ከቆየውም ጊዜ ጀምሮ ይሄን ስራ እየሰራው በዛን አጋጣሚ ዘመነ ካሴን ከገባ ግቢቱ ገብቼ አፍንጫውን ነጃ አመጣዋለሁ ብዬ ፎክሬ ነበረ። ፎክር ያለውም ከፎከርኩ ጊዜ ጀምሮ እየፈለግኩ ነበረ። በዛን አጋጣሚ መንግስት ለእኔ ደብረ ማርቆስ ላይ ቦታ ይሰጣል ብሎ ቃል

ሰበር ዜና መስከረም 22 2018። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው፣ በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ዘመነ ካሴን አፍንጫውን ይዤ ለመንግስት አስረክባለሁ በሚል ዝቶ ፋኖን የተቀላቀለው በፋኖ ቆይተውም በርካታ የፋኖ መሪዎችንና አባላትን ያስገድለው የመንግስት ደህንነት በፋኖ ቁጥጥር ስር ገባ። ይህ ከአብይ አህመድ የተላከው የመንግስት ደህንነት ሰንሰለት በፋኖ እጅ ከገባ በኋላም ቃሉን ሰጥቷል። በቪዲዮ እናስመለክታችኋለን። በሌላ በኩል ብልጽግና ፋኖና ህወሀት አብረው ሆነው ወሎ ላይ ውጊያ አደረጉ የሚለውን አቤቱታ ፈጽሞ ነጩ ሸት ነው ሲል ህወሀት አወገዘ። የህወሀት የውጭ ጉዳይ ኃላፊ አባዲ ገብረስላሴ የፋኖን የወሎ ድል አስደናቂ ጀብዱ ሲሉም ጠርተውታል። የህወሀት አመራሩ ብልጽግና ህወሀትን ከወሎ ድል ውጊያ ጋር ያገናኘው ትግራይ ላይ ጦርነት ለመክፈት ሰበብ ፍለጋ ላይ ስለሆነ ነው ሲሉ ተናግረዋል። በዝርዝር መረጃውን ይዘነዋል። ወዲህ ደግሞ በአማራ ክልል የሚደረገው ውጊያ ቀጥሏል። በወሎ በርካታ ቦታዎችና በደሴ እንዲሁም ወልዲያ ዙሪያ ውጊያው ተጠናክሮ ቀጥሏል። ጎንደር ላይም ከባድ ትንቅንቅ እየተረገ ነው። ፋኖ ቀራቅር ከተማን ሙሉ ለሙሉም ተቆጣጥሯል። ወዲህ ደግሞ አገዛዙ የፋኖ መሪዎችን ለመግደል አዲስ እንቅስቃሴ ጀምሯል። በዝርዝር መረጃውን ይዘነዋል። በሌላ በኩል ፋኖ በኦሮሚያ ውጊያ እያደረገ ነው። በሁልጋ ምድር ታይቶ የማይታወቅ የመከላከያ ሬሳ በፋኖ ኃይሎች ተይዟል። በከባድ መሳሪያ ከባድ ውጊያም እየተደረገ ነው። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኝ። አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ብልጆች ድለጅግኖቹም እያላችሁ ለህዝብ ሲሉ ጫካ ገቡትን ታጊያዎች ታበረታቱ ዘንድ እየጠየቅ ናችሁ። በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አለፋለሁ። በተለይ ይህ መረጃ ለአማራ ጀኔራሎች እንዲደርስ አድርጉ። የአማራ ጀኔራሎች ከብርጋዴል ጀኔራል ማሪ የበየንና ከባለከዘራው እንዲማሩ ይህንን መረጃ ያጋሩላቸው። የፋሽስቱ ወሬድ ቡድን እንደ ማስቲካ ላምጦ ተጠቅሞብህ ከአማራ ህዝብ ጋር አጣልቶ ሜዳ ላይ እንደሚጥልህ ግልጽ ነው። መጀመሪያ ከህዝብ ይነጥልሃል። በመቀጠልም ተጠቅሞ አዋርዶ ይጥልሃል። ብርጋዴር ጀነራል ሻምበል በየነ ባለ ከዘራው በሰሜኑ ውጊያ ተጠቅሞ ውጊያው ሲያልቅ ሴት አስገድዶ ደፈረ ያልሰራውን ሰራ በማለት ሚዲያ ላይ ተናግሮ ወዘተ በርካታ ነገሮችን ተናግረው አንቋሸው ጨረቃ ላይ ጥለውት አሁን ሚዲያ ላይ ወድቆ ይገኛል። ብርጋዴር ጀነራል ጋር የበየነም ከህዝቡ ጋር አጣልተውት በተለይም ከተወለደበት የጎንደር ህዝብ ጋር አጣልተውት ከተጠቀሙበት በኋላ ዋር ኮሌጅ ልናስተምርህ ነው ብለው አዲስ አበባ ወስደው አስለፍልፈውት ጨረቃ ላይ ጥለውት አሁን ላይ አዲስ አበባ ውስጥ ልመና ላይ ወድቋል። አዎ ብርጋዴር ጄኔራል ማርዬ በየነ አዲስ አበባ ላይ ልመና ወድቋል። ሌላው ጀነራል ማርዬ እጅግ የሚያሳዝነው የሚወደው አንድ ልጁ ሞቶበት በሀሰን ውስጥ ሆኖ ችግር ገጥሞት በከፍተኛ ችግር ላይም ይገኛል። አዳምነህ መንግስቴ፣ አማራ ገብሩ፣ ሰለሞን ቦጋለ የተባሉ ሌሎች ጀነራሎችንም የብልጽግና ኃይሎች ተጠቅመው ሲጨርሱባቸው አሁን ላይ ገሸሽ አድርጓቸዋል። ነገ ሲፈልጓቸው ደግሞ መልሰው ይጠቀሙባቸዋል። ሰሞኑን ማዕረግ የተሰጣቸው ዘውዱ ሰጥ አርጌም የሰሜን ምስራቅ እዝ ምክትል አዛዥ አድርገው ሹመውታል። ተጠቅመው ሲጨርሱበት እሱም እንደ ሌሎቹ እንደ ማርዬ በየነም በጠረባ የሚመቱት ስናድራዊ ባንዳ ነው። ሁዳምና አጋሰስ የአማራ ጀነራሎች። ከነዚህ የቀድሞ ጄኔራሎች ትማሩ ዘንድ ይህንን መረጃም አጋራ ናችሁ። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ከፍተኛ ሕዝባዊ አመፅ በአፋር ተቀሰቀሰ። የአፋር ሕዝብ ስንቅም ትጥቅም ከቤተ መንግሥት እየተሰፈረለት በአፋር ምድር ወታደራዊ ስልጠና እየወሰደ በሚገኘው በነጌታቸው ረዳ ታጣቂ ኃይል ላይ በነቂስ ወጥቶ እርምጃ መውሰዱ ታውቋል። አመፁ ወደ ሌሎች አካባቢዎች እየተስፋፋ ነው የተባለ ሲሆን የአገዛዙ ወታደሮች አመፁን ለማብረድ በአካባቢው ቢሰማሩም መቆጣጠር እንዳቃታቸው ነው እየተረጋገጠው። ይህ በእንዲህ እንዳለ እዚሁ አፋር ላይ ሌላ ሰበር ዜና ሰምቷል። የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳሆስ እንዲሁም ሌሎች አሁን ስማቸው እንዲገለጽ ያልፈለጉም የአፋር ክልል የጸጥታ አመራሮች በርካታ ሰራዊታቸውን በመያዝ በሃጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮት ግንባርን መቀላቀላቸውንና ብልጽግና ለመታገል መቁረጣቸውንም አሳውቀዋል። ከዚህ በፊት የአፋር ክልል ከፍተኛ ባለስልጣኖች የአፋር ብሔራዊ አንድነት አብዮት ግንባርን መ መቀላቀላቸውም አይዘነጋም። ብልጽግና በያቅጣጫው እየታመጸበት ነው። አሁን በቀጥታ ከአማራ ክልል ወደ ተገኙ አበይት ጉዳዮች አልፋለሁ። የህወሀትና የትግራይ ኃይሎች በወሎ ግንባር ከፋኖ ጋር ተሰልፈው ተዋግተውኛል የሚለው የአገዛዙ ጩኸት ፍጹም ነጭ ውሸት ነው ሲል የህወሀት የውጭ ጉዳይ ኃላፊ አቶ አባዲ ገብረስላሴ ተናገሩ። በወሎ ቤተ አማራ ግንባር ሚኒሊክ እዝ በተቀናጀ መልኩ በብልጽግና ኃይል ላይ ባደረገው ማጥቃት ከሁለት ክፍለ ጦሮች በላይ የተደመሰ ሱበት የብልጽግና ኃይል ሽንፈቱን ላለመቀበል ድሉን ለህወት አሳልፎ ለመስጠት ያሳየውን ቅጥፈት ያሳየውን ቅጥፈት ጠቅሰው መልእክት ያስተላለፉት አቶ አባዲ ገብረ ስላሴ አብይ አህመድ ትግራይን በሐሰተኛ ፕሮፓጋንዳ በመክሰስ ወረራ ለመፈጸም በትግራይ እየተፈጸመ ላለው ቀውስ ተጠያቂ ላለመሆን የአመቸው ዘንድ ያቀረበው ሐሰተኛ ክስ ተቀባይነት እንደሌለውም አውስተዋል አገዛዙ በአማራ ክልል የፈጸመውን ወረራ በትግራይ ከፈጸመው ወረራ ጋር በማገናኘት ሀሳባቸውን ያጋሩት የህዋት የውጭ ጉዳይ ኃላፊው አቶ አባዲ ገብረስላሴ ቦሎ የተመዘገበውን ድል በአማራ ልጆች ብቻ እየተፈጸመ አስደናቂ ጀብዱ እንጂ የህወሀት ኃይሎች አሉበት የሚለው ተራ አገዛዙ ፕሮፓጋንዳ የተለመደ ነጭ ውሸት ነው በማለት የህወሀት ኃይሎች እስካሁን ከፋኖ ጋር በህብረት አለመዋጋታቸውን አረጋግጠዋል። በቀጣይ በሚደረጉ እንቅስቃሴዎች የትግራይ ህዝብ ጥያቄ የማይመልስ ከሆነ ወደ ጦርነት የማንገባበት ምክንያት የለም ሲሉም የትግራይ ኃይሎች ለጦርነት እየተዘጋጁ መሆኑንም ጠቁመዋል። ይህ በእንዲህ እንዳለ ደግሞ ጋዜጠኛ ፋሲል ደሞዝ ብልጽግና የፋኖ ድል ለህዋት መስጠቱን ተከትሎ ይህንን መረጃም አጋርቷል። እንደሚከተሉ አነበዋለሁ። ፋኖ በህዋት ታግዞ ወሎ ላይ እየተዋጋ ነው የሚለው አዲስ ተረት በስፋት ሲሰራጭ አያለው። ፋኖ የመዋጋት አቅም የለውም ለማለት ከሆነም ይህንን ሁሉ ወታደር እንደ በሬ ሲነዳው የምናየው የአማራ አርሶ አደር ልጅ እንጂ የህዋት ታጣቂም አይደለም። ከዚህም በላይ የብልጽግና ወታደር ከአቦ ሸማኔ በፈጠነ ፍጥነት ወደ ባላት ሸሽ ህወሃትን ከደብረ ሲና እንዲመለስ ያደረገው ፋኖ መሆኑን ውስጡን የሚያውቀው ያውቁታል። ፋኖና የአማራ ህዝብ በአንድነት ባይሰለፉ ኖሮም አብይ ዛሬ ላይ በአንድ ቀን ተረግዞም፣ በአንድ ቀን ተወልዶ፣ በአንድ ቀን የተቀበረ መሪ እየተባለም መሳለቂያ ይሆን ነበር። በፋኖ ጀግንነት ላይ ጥያቄ የሚያነሱ ሰዎች የጀግንነት ምንነት የማይገባቸው ናቸው። ምናልባት በውትድርና ውስጥ ያለፉም ከሆነ የአካል ወይንም የስነ ልቦና ምርኮኞች የነበሩ ናቸው። ፋኖ ግን ግን የገጠመው የዓለም አቀፍ የጦርና የሰብአዊ ህጎች የሚባሉ ነገሮች መኖራቸውን እንኳን ጠንቅቀው የማያውቁ እንደ ጥንቱ ዘመን በሰው ኃይልና ማዕበል መዋጋት በሚመርጡ አዋጊዎች የሚነዳ ሰራዊት ነው። ይህንን ሰራዊት ማርኮ ማስተማር የሚወስደው ጊዜ ራሱ ቀላል አይደለም። ይህ የተማረከው ሰራዊት ሳይማር ዝም ብሎ ቢለቀቅና ተመልሶ ቢቀላቀል ነገ ተመልሶ እንደ ዛሬ አለቆቹ መሆኑም አይቀርም። ለማንኛውም አብረኸኝ ፋኖን ከወጋህ የምትፈልገውን አድር አድርግልሃለሁ እያለ ህወሃት ደጅ ሲጠና የሚውለው አብይ አህመድ እንጂ ምሬ ወዳጁም አይደለም ሲል ጋዜጠኛ ፋሲል ደሞዝ እንቅጭ እንቅጩን ተናግረዋል። እዚሁ ወሉ ላይ ስንቆይ ጥብቅ ወታደራዊ መረጃ በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰው አልባ አውሮፕላን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምቷል። በወሎ ወልዲያና ደሴ አሁንም ከበባ ላይ ሲሆኑ በበርካታ አካባቢዎችም ውጊያ እየተደረገ ይገኛል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን፣ ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲሉ የሚዲያችን ወታደራዊ ምንጮች ገልጸውልኛል። ጥቃቱ የሚፈጸመው የፋኖ ጦር ቤዝ ተብለው በተለዩ ጠናዎች የፋኖ አመራሮች በስፋት ይገኙበታል በተባሉ ቦታዎች ላይም ነው ብለውኛል። የሚዲያችን ወታደራዊ ምንጮች እንደገለጹት ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው እያሉ ሲሆን ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋልም ተብሏል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ አጥቢያ ሌሊት ላይ እንደሆነም የገለጹት የመረጃ ምንጮቼ ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ የወታደራዊ ደህንነት ቢሮ ነው ሲሉም ለሚዲያችን ገልጸዋል። ጥቃቱ ዛሬ መስከረም 22 2018 ዓ.ም አጥቢያ ሌሊቱን ወይም በቀጣዮች ቀናት ሊፈጸም ይችላል ተብለዋል። ስለሆነም ሕዝቡ በቂ ጥንቃቄ እንዲያደርግ መልእክት ያስተላለፉ ምንጮቻችን በተለየ ፋኖ አመራሮችና አባላት ለጥቃት የሚያጋልጡ እንቅስቃሴዎችን እንዲያቆሙም አሳስበዋል። ይህ በእንዲህ እንዳለ አሁን በቀጥታ ወደ ውጊያ መረጃዎች አልፋለሁ። ፋኖ በኦሮሚያ ክልል ከባድ ውጊያ እያደረገ ነው። አንድነት ምርጫ ሳይሆን ግዴታ ነው ብሎ የወለጋ ፋኖም አንድ ሆኗል። የምስራቅ ወለጋ ዞን ጊዳያ ወረዳ ፋኖች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ተከትሎ የወረዳው አመራሮች ጭንቀት ውስጥ ገብተዋል። ከአንገር ጉትን ከተማ ወደ ቱሉጋና እንዲሁም ከአንገር ጉትን ከተማ ወደ አዶዶ ጌም አሊም የሚወስደው መንገዶች ከዛሬ ጠዋት ጀምሮ ሙሉ በሙሉም በአገዛዙ ጥምር ጦር ተዘግተዋል ተቀምጠዋል። ከ14 በላይ የጊዳ አያና ወረዳ ሚሊሻዎች ትጥቅ ተቀምጠዋል። የቀሩትም ተሸብረዋል። በተያያዘ ዜና ዛሬ በጠዋቱ ጌታ የተባለ የአገዛዙም ቀንደኛ ተላላኪ የቀበሌ ሊቀመንበር በጊዳ አያና ፋኖች ቁጥጥር ስር መዋሉን የአካባቢው ኗሪዎች ለሚዲያችን ገልጸዋል። አንድነት እንደ ወለጋ ብቻም ሳይሆን እንደ አማራ ግዴታ ነው፣ ለአንድነት ሁሉም የድርሻውን እንዲወጣ ጥሪ እናቀርባለን ሲሉም የወለጋ ምድር ፋኖች አስታውቀዋል። እዚሁ ወለጋ ላይ አንዱ ዴዲቾ ላይ በዛሬ ዕለት ከቀኑ 9 ሰዓት ጀምሮ የአማራ ፋኖ ብሔራዊ ኃይል ወለጋ እዝ ሰሞኑን ካለው የሰራዊት ብዛት አንጻር ከብርጌድ ወደ ክፍለ ጦር ያደገው አንገር ጉቶን ክፍለ ጦር አንዶዴ ዲቶ ሻሾበር ከተማ ላይ በከባድ መሳሪያ የታገዘ ከባድ ጦርነት እያደረገ ይገኛል። ጦርነቱ አሁንም ተጠናክሮ የቀጠለ ሲሆን፣ የከባባድ መሳሪያ ድምፅ እስከ አጎራባች ወረዳዎች እየተሰማ እንደሚገኝም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። በወለጋ ምድር እንደዚህ አይነት የወታደር ምርኮም እንደዚህ አይነት የሚሉበት የወታደር ሬሳ ክምር አይተናናቀም ሲሎም የመረጃ ምንጮቻችን ገልጸውልናል። በርካታ አገዛዙ ጦር በምርኮ እንደተያዘና በርካታ የብልጽግና ጦር ሬሳው እንደተረፈረፈም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ፋኖ ከተማ ተቆጣጠረ። ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በአፋ ባሃ ሰሜን አማራ ቀጠና አርበኛ በላይ ዘለቀዝ ደጃዝማች ዝማች ኮርሰር የሚገኘው የዋዌ ጎቤ ክፍለ ጦር በዛሬው ዕለተ መስከረም 22፣ 2018 ዓ.ም ከንጋት ጀምሮ ባደረገው ድንቅ ተጋድሎ የጠገዴ ወረዳ ዋና መቀመጫ ሆነችውን ቅራቅር ከተማን በቁጥጥር ስር ማስገባቱ ታውቋል። ውጊያው አድማሱን አስፈቶ የቀጠለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ህይወታቸውን ለማትረፍ በሽሽት ላይ መሆናቸውም ተነግሯል። ይህ በእንዲህ እንዳለ ወደ ጎጃ ምስና ዘመነ ካሴን አፍንጫውን ይዤ ለመንግስት አስረክባለሁ ብሎም ሲደነፋ የነበረው የመንግስት ደህንነት በፋኖ ቁጥጥር ስር ገባ። የመንግስት ደህንነቱ በፋኖ ከተያዘ በኋላም ቃለ መጠይቅ ተደርጎለታል። ቪዲዮውን ተመልክተን እንመለስ። ስሜ ረዳት ኢንስፔክተር ሞገስ ሀብቴ እባላለሁ። የአማ የቀድሞ የአማራ ልዩ ኃይል አባል የነበርኩ ነኝ። ከዛም ልዩ ኃይል በሚፈርስበት ሰዓት ላይ ወደ መንግስት ለደህንነት ስራ ወደ አምቦ ዩኒቨርሲቲ ልኮኛል። እዛም ከተላኩ በኋላ የደህንነት ስራውን ሰልጥኜ ከጨረስኩ ከጨረስኩ በኋላ ወደ ባህር ዳር ተመልሼ ቀጥታ ኮሚሽነር ደስዬ ደጀኔን አግኝቻለሁኝ። እሱ በሚሰጠኝ ሚሽን መሰረት ከተገናኘን በኋላ ስለ አንዳንድ ጉዳዮች ስለምሰራቸው ስራዎች በግልጽ ፕሬዘንት ተደረገልኝ። ከተደረገልኝ በኋላ የምሰራቸውን ስራዎች እያንዳንዱ አቅጣጫ ተቀብያለሁ። ከተቀበልኩት ሰዓትና ጊዜ ጀምሮ እነዚህን አቅጣጫዎች በየስፍራው የሄድኩኝ ፋኖችን፣ አስይዛለሁ፣ አስገድላለሁ። ከዛም ባለፈ ደግሞ አንዳንድ ጊዜ ለውይይትና ለተለያየ ነገር ብሉ ናይል ሪዞርት እንገናኛለን። እዛ ላይ አንዳንድ ነገሮች ነገሮችን እንመካከራለን። እየተገናኘን በየሰዓት በስልክም እየተቀያየርን እነዚህ መረጃዎች እየተቀባበልኩኝ ብዙ ፋኖችን እያስገደልኩኝ ብዙ ፋኖችን እያስያዝኩኝ ቆይቻለሁ። ከቆየውም ጊዜ ጀምሮ ይሄን ስራ እየሰራሁ በዛን አጋጣሚ ዘመነ ካሴን ከገባ ግቢቱ ገብቼ አፍንጫውን ነው አመጣው አለው ብዬ ፎክሬ ነበረ። ፎክሬ ያለውም ከፎከርኩ ጊዜ ጀምሮ እየፈለኩ ነበረ። በዛን አጋጣሚ መንግስት ለኔ ደብረ ማርቆስ ላይ ቦታ ይሰጣል ብሎ ቃል ገብቶልኛል። በዚህ አጋጣሚ የትውልድ ቦታ ያለ ምስራቅ ጎጃም ጎንጫ ሲሶ እነሴ ወረዳ 09 ቀበሌ ነኝ። ሰው ልጅ ያደኩት ወደ ትግልም ከተቀላቀልኩ ጊዜ ጀምሮ ነው። ከትግል ላይ ቆይቻለሁ ስገልጸው እንደነበረው ነው። በዚህ አጋጣሚ ያንን ቦታ አስጨርሼ ብዙ ነገሮችን ለማከናወን ስራዬንም እየሰራሁኝ ቆይቻለሁኝ። ሰመልሼ ስመጣ ወደ ፋኖ ተይዣለሁኝ። በፋኖ ገብቻለሁኝ። መጥቻለሁኝ። ከመጣው ጊዜ አንስቶ ጀምሮ ለኔ የእውነት ትግል መሆኑን አቅጣጫውን ከሁሉም ነገር በጣም በልጦብኝ ስለአገኘሁት እዚህ ቀድም ከታገልኩት ትግል ይልቁን ይሄ በጣም የሚገርም ይብል የሚያሳይ ትግል ነው። እኔም ተይዤ ነው የመጣሁት። እዚህ ላይ ተይዤ መጣሁ። የመጣሁ ሰዓት እና ጊዜ ጀምሮ ግን የተደረገልኝ ነገር ትግሉን አቅጣጫውን ሲነገረኝ ከምንም በላይ ይብል የሚያረሰግ ነው። እንድፀጸት ፀጸቴ ወደር የለውም። ይቅር በሉኝ ማሩኝ። ከእናንተ ጋር የእውነት ልታገል ዋጋ ለክፈል ከዚህ ወርቃማ ዓላማ ጋር ተከ ገብቶ መጣ እንኳን አይደለም ቀርቶ ገብቶ መታገል ይቅርና በስሙ መጠራት ምን ያህል ውጤት እንዳለው አውቄያለሁ፣ ተረድቻለሁ። ይቅር በሉኝ። በተመሳሳይ ከእኔ ስር የነበራችሁ ወንድሞች፣ ጓደኞች ይህንን ነገር የምታዩት በተለያየ ምክንያት ሰዎች ስሙ ይልንገራችሁ የሚጠቅመውንና የሚያዋጣውን ማለት ነው እናንመው ሙሉ እናንመው ባይህ እነ ሳሙኤል ሰዋቸው ስሙ ይልንገራችሁ እናወቀ ቀበሌ አስራ እንዳወቀ በድንባር ያውቃለሁ። አየር ጤና እንዳለህም አውቃለሁ። ይህ ነገር ይቅርባችሁ። የአማራ ትግል ላስጨራሽ ነው። ውጤቱ ያማረ ነው። ምንም ጊዜ ይሆናል እንጂ እውነቱ ከእውነትነቱ ስለማይዘል ይህንን አዋጭ የሆነ ነገር አዋጭ የሆነ ትግል ኑ ተቀላቀሉ፣ እንደኛ ሆኑ። የጊዜ ጉዳይ ነው እንጂ ሁላችንም በእያለንበት መያዝ ስለምንችል አሁንም ቢሆን ዋናው ነገር ተምሮ ተጸጽቶ፣ ሁላችንም በተለያየ ምክንያት ለማይረባ ጥቅም አጥቅም እያልን ወደ ተለያየ ቦታ ገብተናል። አሁንም ኮሚሽነር፣ ደስ የሚሰጣችሁ ሚሽን የተበላሸ የገማ ነው። ከኛ በላይ ያሉት ሰዎች ይህንን አላማ ከምንም በላይ ወዶ ተቀላቅለው በረሃ ላይ እየወደቁና እየተዋደቁ ያሉ መሆናቸውን ተገንዝባችሁ ወደዚህ ተመለሱ፣ ተጸጸቱ፣ ተመለሱ የሚል መልእክት ነው ያለኝ ይወላችሁ በመጨረሻ ነው። ትላንት ከአርበኛ ሞገስ አበራው ጋር ቆይታ ማድረጋችን ይታወሳል። በወሎ ጉዳይ በተያያዘ ማለት ነው። የትላንቱን ሁለተኛ ክፍል አድምጠን እንመለስ። ሞገስ ምናልባት የወሰደውስ ጊዜ፣ የቦታውን ስፋት አንዳንዴ አሁን በኪሎ ሜትር ለማወቅ እየሞከርኩኝ ነው። ከግዳን ወልዲያ 143 ኪሎ ሜትር ነው። ሌሎቹም ቦታዎች የፋኖ ኃይሎች ከዚህ ቦታ ተነስተው ይሄን ሁሉ ሰሜን ደቡብ ወሎ ምዕራብ የተቆጣጠሩበት የቦታ ስፋት በጣም ረጅም ይመስለኛል። ከመልካ ምድሩ አቀማመጥ አንጻር እንደው የቦታውን ስፋት በአጭሩ መግለጽ ከተቻለ፣ እንደ አጠቃላይ በቁጥጥር ስር በእናንተ ቁጥር ስር ያደረጋችሁት በዚህ ውጊያ መግለጽ ይቻል ይሆን? በጣም ጥሩ። ይሄ እንግዲህ እንዳየው ምናልባት ቅድሜ፣ ኖሉ አካባቢ ወልዲያ ብቻ ማለት ትችላለህ። ተቆርጦ የቀረ የላሊበላ ይኖራል እንዲሁ ጋሸና ላይ ከበባ ያለ ላሊበላም ላይ ያለ ተቆርጦ የቀረ ከበባ ውስጥ ያለ ኃይል ነው ያለው። ምናልባት ነፍስ ውጪ ነፍስ ግቢ ላይ ያለ ኃይል ነው በዛ በኩል በወገል ጤና። በአጠቃላይ ግን ዋና መስመሩን ተከትሎ ወልዲያ ለመድረስ ሶስት ቀን ነው የፈጀው እንግዲህ ዋና መስመር የተከተሉ ውጊያው ለማድረግ ሰራዊታችን በጣም ፈጣን አጥቂ እንዲሆን ተደርጎ ነው የሰለጠነው። በተፈጥሮ ደግሞ ጽናት ያለው ሰራዊት ስለሆነ በኪሎ ሜትር እንዴት ብዬ ልገልጽ እንደስ እችላለሁ? አሁን ምዕራብ ወሎን ብትወስድ በከፍተኛ ፍጥነት ሁሉም ወረዳዎች ላይ ማጥቃት ተደርጎ የወረዳ ከተሞች ነፃ ያወጡበት ሁኔታ ነው ያለው። በሌላ መልኩ ደግሞ እንግዲህ አሰፋፈራችን የፋኖ አሰፋፈር እንደምታውቀው እያለፈ እያለፈ ጭምር ወይ ደግሞ የተበታተነ አሰፋፈር ነው ያለው እና ያንን አቀናጅተን ወደ ግንባር ሲገባ በሁሉም አካባቢ ማጥቃት ሲደረግ ዋና ዋና መስመሮች በተለይ ደግሞ ከወልዲያ ወደ ባህር ዳር የሚወስደው ዋና መስመር፣ ከወልዲያ ወደ አለማጣ የሚወስደው ዋና መስመር፣ ከወልዲያ ወደ ደሴ የሚወስዱ መስመሮች የሚወስደው መስመር፣ ከመካነ ሰላም ወደ ደሴ የሚወስደው መስመር። በውስጥ በውስጥ ያሉት ኮሪደሮቹ ሙሉ በሙሉ ከዚህ ቀደምም በፋኖ ቁጥጥር ውስጥ የነበሩ ናቸው። ነገር ግን ዋና ጎዳናዎች ወይም የመኪና መንገዶች አስፋልቶች በአጭር ቀናት ውስጥ ምናልባትም፣ በአንድ ቀን፣ በሁለት ቀን፣ በሶስት ቀን ውስጥ በቁጥጥራችን ውስጥ እንዲሆኑ ነው የተደረገው። ይሄ ጠላት ለመንቀሳቀስ ሙሉ በሙሉ እንዳይችል ከማድረግ ባለፈ በተለይ ፒኤምፒ ስለሚጠቀም ፒኤምፒ ጭምር እንዳይጠቀም በማድረግ በርካታ ጀብዶች ናቸው የተፈጸሙት። የግንባር ነው የተደረገው። የፈረሰው ኃይል መቆም የማይችል ነው። በነገራችን ላይ የሚዋጋበት ፖዝ የሌለው ኃይል ስለሆነ የጠላት ኃይል ወይም የአብይ አህመድ ሰራዊት በምንም መልኩ የሚጓጋበት ኮዝ የለውም ነፍሱን ማዳን ነው የሚፈልገው ነፍሱን ማዳን የሚፈልገው በአንድ በኩል እጅ ሰጥቷል በሌላ በኩል ደግሞ መሸሽ ወዳለበት ሸሽቷል እኛ ደግሞ ማስቀረት ያለብን ንብረቶችም መሳሪያዎችን አግኝተናል ማለት ነው እንግዲህ ይሄ የሚቀጥል ነው የሚሆነ በጣም ጥሩ ምናልባት የምርኮኛ ብዛት እስካሁን ሲገለጽ የነበረው ከስድስት መቶ በላይ ነው በትክክል አጣርሳችሁ ተቆጥሮ በእጃችሁ ላይ የሚገኝ ነገር አለ ምናልባት የአስራ ሁለተኛ ስልሳ አንደኛ ክፍለጦር አዛዦች በምርኮ ያሉ አዛዦች በስም ዝርዝር ይታወቃል። በማድረጋቸው በጣም ጥሩ እንግዲህ ኮሎኔሎች ጭምር አሉ። ቁስለኛ የሆኑ ኮሎኔሎች አሉ። ሻለቃዎች ቁስለኛም ሆነው ቁስለኛም ሳይሆኑ አሉ። እንግዲህ የክፍለ ጦር መሪዎች ማለት ነው፣ የሻለቃ የሬጅመንት መሪዎች በጣም ብዙ እጃችን ላይ አሉ። በሌላ መልኩ ደግሞ የአድባ ብተና ኃላፊዎች፣ የሰላምና ደህንነት ኃላፊዎች፣ የሚሊሻ ኃላፊዎች፣ የፖሊስ ኃላፊዎች እነዚህ ሁሉ አሉ። ምርኮኛ ደረጃ ምናልባት በቀጣይ የምናሳውቅ ይሆናል። እንግዲህ ያያችሁት እስከ ስድስት መቶ ሰባት መቶ የሚደርስ ኃይል ነው። ምናልባት ከዛ ያነሰ ነው። በሁሉም አካባቢ ከአንድ ሺህ በላይ የሚሆን ምርኮኛ ሊኖረን ይችላል። ይህንን ወደ አንድ በማሰባሰብ ምናልባትም የሚረከበን ኃይል ወይም የሚረከበን ተቋም እንፈልጋለን። በተለይ ዓለም አቀፍ ተቋማት የሚመለከታቸው አካላት ኃላፊነት ወስደው እንዲረከቡ እንፈልጋለን። በጥቅሉ ግን ኮሎኔሎች እጃችን ላይ ያሉ የስልሳ አንደኛ አተኛ ክፍለጦር ምክትል አዛዡ በከፍተኛ ሁኔታ ተመቶ በማሳከም ላይ ነው የምንገኘው በቁስለኛ ደረጃ እንኳን ብትወስድ ከመቶ በላይ ቁስለኞች ያገዛዙ ወታደሮች እጃችን ላይ ያሉ እንግዲህ እርዳታ እየተደረገላቸው ነው የሚገኘው። ዓለም አቀፍ ሕጉ ዓለም አቀፍ ሕጉን ተንተርሰን ስለሆነ ወይም ደግሞ እሱን መሰረት አድርገን ስለምንጓዝ በሌላ በልኩ ደግሞ የሕዝባችንም ስነ ልቦናዊ ስሪት ማህበራዊ ስሪቱን መሰረት አድርገን ስለሆነ በህገ ልቦናም በህገ አምላክም በዓለም አቀፍ ሕግም ተመርተን ምርኮኞቹን የቆሰሉትን በአግባቡ እንዲታከሙ እያደረግን ነው የምንገኘው። ሌሎችን ደግሞ በአግባቡ በሕይወት የተያዙትን ወይ ደግሞ ከቁስለኛ ውጪ ሆኑትን አግባቡ ማህበረሰባችን በመቀለብ ነው የሚገኘው። ወደ አንድ አሰባሰብን ነው የሚገኘ የምንገኘው። ወንድ በጣም ጥሩ። ሰሞኑን ደግሞ ምናልባት ከዚህ ድል በኋላ የብልጽግና የሚዲያ ሰራዊት አንድ አነጋጋሪ የሆነ ነገር እየለቀቁ ነው አሁን። ትላንትና ዛሬ የቀድሞ የህዋት ታጋዮች ሀራ መሬት የሚገኙ ተገንጥለው የገቡት መካከል ወደ አምሳ የሚሆኑትን አውጥተው አስጠንተው እንደ ምርኮኛ ቃለመለልስ እየተደረገ እንደሆነ ዶክመንተሪ የተዘጋጀውነ ሰምተናል። ህዋት ለፋኑ ድጋፍ ሳያደርግ በዚህ ደረጃ ውጤት አያገኙም። አንዳንዶቹ ደግሞ ወታደራዊ ሻጥራለ ሰሞኑ ከተሰጠው ማዕረግ እድገት አንጻር የተከፉ የሰራዊቱ አዛዦች በውስጥ ለውስጥ ከፋኑ ጋር እየሰሩ ፋኑ ባጭር በአቋራጭ ይሄን ድል እንዲያገኝ አድርገዋል የሚል ትንታኔም ምናልባት የምርመራ ጥያቄም ለገዢ አካል እያቀረቡ ነው። እዚህ ላይ የምትለዋለህ በጣም ጥሩ እንግዲህ፣ ይሄ የተለመደ ነገር ነው። በነገራችን ላይ የብልጽግና ስርዓት አጨበርባሪ የሆነ ስርዓት ነው። የዓለም አቀፉን ማህበረሰብ በማደናገር ይሄ ሰውዬ በተለይ አብይ አህመድ የኢትዮጵያን ህዝብ የዓለም አቀፉን ማህበረሰብ ሰላም ፈላጊ በመምሰል የሰላም ኖቤል ሽልማት የተሸለመ ሰው ነው። አሁን በዚህ የምንደነቅበት ነገር ሊኖር እንግዲህ እንደሰማችሁት ነው። የፋኑ ድል ቦሎ እጅግ መነጋገሪያ ነው። የፋኑ አመራሩም እንደገለጸው የተጠና በፋኖ መሪዎች የታቀደና እጅግ ድንቅ በሆነ መልኩ የተከወነ ነው። የፋኖ ኃይሎችን ድል ለማጣጣል የብልጽግና ዲጂታል ሚዲያዎች በሰፊው የተሰጣቸውን ፕሮፓጋንዳ ሲያስተጋቡት ሰምተዋል። በርካታ የብልጽግና ሚዲያዎች ከ ሰላሳ ሺ በላይ ብልጽግና ያደራጃቸው የሶሻል ሚዲያ ተቀጣሪዎች የፋኖን ድል ለማጣጣል ብዙ ነገሮችን ሲያደርጉ አይተናል። ለህወሀትም ለመለጠፍ ሲሞክሩ ተመልክተናል። ዛሬ ደግሞ አባዲ እንደተናገረው ህወሀት ፈጽሞ ነጩ ሸት ነው ብለዋል። ብልጽግና እንደተለመደው ድል ማግኘት ሲከብደው በፕሮፓጋንዳ ድል ለማግኘት እየተሞከረ እንደሆነም በፕሮፓጋንዳ ድል ለማግኘት እየሞከረ እንደሆነ ግልጽ ነው። ነገር ግን የፋኖ ኃይሎች በወሎ የሰሩትን ጀብዱ ዓለም መስክሮታል። ከዚህም በኋላ ከዚህ ባሱ እጅግ የሚደንቁ የተለያዩ ስራዎች፣ ኦፕሬሽኖች እንደሚሰሩም የፋኖ አመራሩ ተናግረዋል። ስለዚህ የብልጽግና ፕሮፖጋንዳ ውሃ በልቶታል ማለት ነው ከዚህ ውጭ ግን የፋኖ አመራሮች እንደዚህ አይነት ድሎችን ለማስቀጠልና ከዚህም የተሻሉ ድሎችን ለማስመዝገብ ከሁሉም በላይ አንድነት ያሻል በተለያዩ ሚዲያዎች እንደምንሰማው የፋኖ ኃይሎች አንድነት እንደሚፈልጉና ለአንድነት እየሰሩ እንደሆነም በሚዲያዎች እንሰማለን እነሱም ይነግሩናል ነገር ግን ሜዳ ላይ የሚሰማውና እየሆነ ያለው ከአንድነት የራቀ ነውና የአፋባሃና የአፋሃድ አመራሮች ወደ አንድነት ለመምጣት ቁርጠኝነትና ከአፍና ከወሬ በዘለለም ሜዳ ላይ በተግባር ሊያሳዩን ይገባል። ከዛም የተሻለ ድሎች የተሻለ አንድነት ይመጣል ማለት ነው።